እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ ሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር ማድረጋችሁን ፈጽሞ እንዳዘነጉ። እለታዊ መረጃዎችን ወደ እናንተ የማርሳችሁ ይሆናል። አብራችሁን ቆዩ። የማንቸስተር ዩናይትድ የግራ መስመር ተመላላሽ ፓትሪክ ዶርኩ ከቤተሰቦቹ ጋር የሴት ጠባቂነት ተያይዞ ስሙን ለመቀየር ካቀደ ሰንበትበት ያለ ቢሆንም በዛሬው እለት ግን ይህንን እቅዱን እውን አድርገቷል። ቤተሰቦቹ ቤተሰቦቹ በሃይማኖታቸውና ባህላቸው ላይ ካላቸው ከፍተኛ ክብር አንጻር ከዶርጉ ጋር ካደረጉት ምክክር በኋላ ዶርኩ ባህላቸውን የሚገልጽ ተጨማሪ መጠሪያ ስሙ ላይ አስገብተዋል። ፓትሪክ ዶርኩ በሚል መጠሪያ ብቻ እናውቅ የነበረው ይህ ወጣት ተጫዋች በይፋ ስሙ ወደ ፓትሪክ ቼናዛክፔ ዶርኩ አስቀይሯል። ይህ ማለት ደግሞ እግዚአብሔር እግዚአብሔር ለጸሎታችን ምላሽ ይሰጣል ማለት እንደሆነ ታውቋል። ለማንቸስተር ዩናይትድ እጅግ ቅርብ የሆነው ጋዜጠኛ ሳሙኤል ሉካስ ስለ ማንቸስተር ዩናይትድ የክረምት እቅድ አንዳንድ ማብራሪያ ሰጥቷል። እንደ ሳሙኤል ዘገባ ከሆነ ታዲያ ማንቸስተር ዩናይትድ በዚህ ክረምት በቋሚ ውል የሚለቁትን ተጫዋቾች ቁጥር በእጥፍ ለማሳደግ ይሞክሯል ተብሏል። በተጨማሪ ማንቸስተር ዩናይትድ አጥቂ ለማስፈረም አንቶኒ፣ ራሽፎርድ፣ ሳንቾን ለመሸጥ እንደሚፈልግ ታውቋል። ካርሎስ ካስሜሮ በክረምት የዝውውር መስኮት ለሽያጭ የሚቀርብ ተጫዋች እንደሆነ ታውቋል። የማንቸስተር ዩናይትድ ሁለተኛ ግብ ጠባቂ አልታይ ባንድሪ በማንቸስተር ዩናይትድ የመቆየት ነገር የተረጋገጠ እንዳልሆነ ታውቋል። የምዕራብ ለንደኑ ክለብ ቼልሲ በክረምት የዝውውር መስኮት እንግሊዛዊውን የመስመር አጥቂ ጄደን ሳንቾን በቋሚ ውል ያስፈርማል ተብሎ እንደሚጠበቅ ተገልጿል። ሰማያዎቹ ተጫዋቹን ባሳለፍ ነው ክረምት ከማንቸስተር ዩናይትድ በአንድ ዓመት የውሰት ውል ና የመግዛት ግዴታን ባካተተ ኮንትራት ማስኮብለላቸው የሚታወስ ጉዳይ ነው። ሆኖም በአሰልጣኝ ኢንዞ ማሪስ የሚመራው ክለብ ሳንቾ መልሶ ወደ ማንቸስተር ዩናይትድ የመሸኘት መብት እንዳለው ተጠቁሟል። ይህም በሁለቱ ክለቦች ስምምነት መሰረት በውሰት ሁሉ ላይ ቀድሞ መካተቱ ተነግሯል። ሆኖም ቼልሲ ሳንቾን በቋሚው ል ማስፈረም ካልፈለገ ለማንቸስተር ዩናይትድ 5 ሚሊዮን ፓውንድ የመክፈል ግዴታ እንዳለበት ተመላክቷል። በተቃራኒው ደግሞ ሰማያዊዎቹ ቀደም ብሎ እንደተጠቀሰው ተጫዋቹን በቋሚው ለማስፈረም ከውሳኔው መድረሱ ለማንቸስተር ዩናይትድ 25 ሚሊዮን ፓውንድ የሚከፍል ይሆናል። አሁን ላይ የወጣው መረጃ እንግዲህ ቼልሲ በክረምቱ ተጫዋቹን በቋሚው ለማስፈረም እንደወሰነም የሚጠቁም ነው። በዚህ ውድድር አመት በፍራንክፈርት እና በፈረንሳይ አንድ አመት ድንቅ ጊዜን እያሳለፈ የሚገኘው ና በተለያዩ የፕሪሚየር ሊግ ክለቦች እየተፈለገ የሚገኘው ሁጎ አክቲኬል ልጅ እያለ የሚወደው ክለብ ማን እንደሆነ ሲጠይቅ ተናግሯል። እንግዲህ ማንቸስተር ዩናይትድ ነው ሲል ገልጿል። እንግዲህ ማንቸስተር ዩናይትድ እንደሚታወቀው ተጫዋቹ ላይ አይኑ ካሳረፈ ቆይቷል። ይሄ ተጫዋች በእርግጠኝነት በክረምቱ የዝውውር መስኮት የማንቸስተር ዩናይትድ ኢላማ እንደሚሆንም እንግዲህ የሚወጡ መረጃዎች እየተናገሩ ይገኛሉ። የማንቸስተር ዩናይትድ ድንቅ ተጫዋች ብሩኖ ፈርናንዴስ እና ዳሎት የዶርጉና የኤሪክሰን ሀገር የሆነቿን ዴንማርክ እንግዲህ አምስት ለሁለት በማሸነፍ የግማሽ ፍጻሜ ተፋላሚ መሆን ችሏል። በጨዋታው ላይ ሲጠበቅ የነበረው የቀድሞ የማንቸስተር ዩናይትድ ተጫዋች እንዲሁም የማንቸስተር ዩናይትድ ሌጀንድ ክርስቲያኖ ሮናልዶ አሁንም ዓለምን በምትሃተኛው እግሮቹ እያስደነቀ ይገኛል። ፔናልቲ ቢስትም ጎል በማስቆጠር ሀገሩ ፖርቹጋል የግማሽ ፍጻሜ ተፋላሚ እንድትሆን አድርጓል። እንግዲህ ዴቪድ ኦርስተን ይህን ዜና በማጠናከርበት ወቅት ያወጣውን መረጃ ነው ወደ እናንተ የማጋራችሁ። እንግዲህ ዴቪድ ኦርስተን ያወጣው መረጃ የሚጠቁመው እንግዲህ ሳንቾ በክረምት የዝውውር መስኮት በቋሚነት ለማስፈረም ካልፈለገ ለማንቸስተር ዩናይትድ መክፈል ያለበትን ገንዘብ ማለትም ቼልሲዎች ይህንን ተጫዋች በቋሚነት ማስፈረም ካልፈለጉ አምስት ሚሊዮን ፓውንድ ብቻ ነው የሚከፍሉት ነው እያለ ያለው እና ሳንቾ በሳለንፍሮክረፍት በቋሚነት የማስፈረም ግዴታ በተካተተበት የወሰቱን ወደ ቸልሲ ያመራ ሲሆን ቸልሲዎች በመጪው ክረምት ይህንን ውል በ25 ሚሊዮን ፓውንድ ወደ ቋሚነት መቀየር እንደሚችሉ ታውቋል። እንግዲህ ዴቪድ ርስተን ነው ይህንን መረጃ ያወጣው። ኮትዲቫሪያው የማንቸስተር ዩናይትድ የፊት መስመር አጥቂ አማድ ዲያሎ አሁንም ቢሆን ከውድድር አመቱ መጠናቀቅ በፊት ወደ ሜዳ የሚመለስበት እድል ሰፊ እንደሆነ፣ እንግዲህ ከዚህ በፊትም ይህንን መረጃ ነግሪያችሁ ነበር። በዚህም መሰረት እንግዲህ ማንቸስተር ዩናይትድ በዩሮፓ ሊግ የሩብ ፍጻሜ ከሊዮን አቻቸው ጋር የሚያደርግ ይሆናል እና በዛ ጨዋታ ላይ የምረስ እድል እንዳለው ነው እየተገለጸ የሚገኘው። አማድ ዲያሎ ማንቸስተር ዩናይትድ በወድሩ የግማሽ ፍጻሜ መርሃ ግብር ሊያገለግል የሚችልበት እድል እንዳለም የዴሊ ሜል ጋዜጣ አስነብበዋል እንግዲህ ይሄ በጣም ጥሩ የሚባል መረጃ ነው። ምክንያቱም ይሄ ተጫዋች በዛ ጊዜ የሚደርስ ከሆነ በተለይም ደግሞ በማጥቃቱ የሚፈጠረውን ፕሮብሌም በሙሉ ሶልቭ ማድረግ ይችሏል። እንግዲህ አማድ ዲያሎ እጅግ ለዩናይትድ አስፈላጊ የሚባል ተጫዋች ነው። እንዲሁም ለማንቸስተር ዩናይትድ ውጤትን ከሚያመቱ ተጫዋቾች ውስጥ አንዱ ነው ማለት እንችላለን። እነ ብሩኖ ፈርናንዴዝ እና አማድ ዲያሎ በጣም ለማንቸስተር ዩናይትድ አስፈላጊ ናቸው። ዋንጫ ለማንሳት የሚፈልግ ሆነ የአማድ ዲያሎን ግልጋሎት ማንቸስተር ዩናይትድ በጣም ይፈልጋል። ምክንያቱም ደግሞ እንደ አንድ ኤግዛምፕል ለምሰጣችሁ የሲቲውን ጨዋታ ማየት ትችላላችሁ። ማንቸስተር ዩናይትድ ከሜዳው ውጭ ሄዶ ሲቲን በገጠመበት ጨዋታ ላይ እንዴት እንዴት አማድ ያሉ የውጤት ተጫዋች መሆኑን አሳይቷል። እንግዲህ የሚገርም ጎልን ነው ማስቆጠር የቻለው ፔናልቲ ያስገኝቷል። እንደዚሁም ጎልን ማስቆጠር ችሏልና በኤውሮፓ ሊግም የአማድ ያሉን ግልጋሎት ማንቸስተር ዩናይትዶች የሚያገኙ ከሆነ ዋንጫ ለማግኘት እንግዲህ የሚያደርጉትን ጉዞ በእጅጉን እንደሚያጠናክርላቸው ነው የሚጠበቀው እና ማዲያሉ በግማሽ ፍጻሜው የመረስ እድሉ ሰፊ እንደሆነ የሚወጡ መረጃዎች ይጠቁማሉ። እንግዲህ አሁን የወጣውን መረጃ ደግሞ ወደ እናንተ የማጋራችው ይሆናል። በጣም አስገራሚ መረጃ ነው እንግዲህ ጋዜጣው ይዞት እንደወጣ መረጃ ከሆነ ከደቂቃዎች በፊት ካሜራ ግብ ጠባቂ አንድሬ ኦናና በክረምቱ ወደ ሳውዲ ክለብ ለመዘወር ማዘጋጀቱ ተዘግቧል። እንግዲህ ይህ ተጫዋች ወደ ሳውዲ አረቢያ የሚሄድ እድል እንዳለው ነው እንግዲህ እየተገለጸ የሚገኘው የእውነት በማንቸስተር ዩናይትድ ቤት ይህን ያህል ጥሩ ጊዜን እያሳለፈ አይደለም። ና ተጫዋቹ ወደ ሳውዲ አረቢያ የሚሄድ እድል እንዳለው እንግዲህ መረጃው ይጠቁማል። እንደሚታወቀው በሳውዲ አረቢያ በዋነኝነት እንግዲህ ተጫዋቾች ወደዛ እንዲሄዱ የሚያደርጋቸው ደመወዙ ነው። በጣም ከፍተኛውን ደመወዙ ነው ሳውዲ አረቢያዎች የሚከፍሉት ና ተጫዋቹ ወደዛ የሚሄድ እድል እንዳለው ነው እየጠቆመ የሚገኘው። ብዙ ተጫዋቾች ሲሄዱ አይተናል። ያልጠበቅ ናቸው እነ ቱራንን መመልከት እንችላለን። ያልጠበቅ ናቸው እነ ቤንዜማ እና ምናልባትም ይህም ተጫዋች ወደ ሳውዲ አረቢያ የሚሄድ እድል እንዳለው ነው እንግዲህ እየጠቆመው። ውድ የዚህ ቻናል ተከታታዮች አጠር ያሉ መረጃዎችን ነው በዛሬው ዕለት ይዤላችሁ እየቀረብኩት። በቀጣዮቹ ቀናቶች ደግሞ አዳዲስ መረጃዎችን ወደ እናንተ ይዤ እመጣለሁ። አብራችሁኝ ስለነበራችሁ አመሰግናለሁ።